ይዘነኛል ሶፋ እሺ፣ what is our misconception ስለ መጽሐፍ ቅዱስ ምንነት መጽሐፍ ቅዱስ የከቨነንት መጽሐፍ ነው። ይሄ ምን ማለት ነው? ከቨነንት ስንል እግዚአብሔርን የሚገልጥ የእግዚአብሔርን ሕዝብ ደግሞ ነጻ የሚያወጣ ቃል ነው። ስለ መጽሐፍ ቅዱስ የምንሰማው ወይም ደግሞ ነው ብለን የምንረዳው ነገሮች አትሊስት ሶስት ሚስ ከንሰፕሽን ናቸው ብዬ የምላቸውን ነገሮች እንነጋገር፣ አረፍ ተወይ እንድናደርግ። የመጀመሪያው ቴራፒዩቲክ ወይም ደግሞ ይሄ ሴልፍ ሄልፕ ቡክ እናደርገዋለን። አንዳንዴ ፋይናንሻል ሰክሰስ ካስፈለገኝ የማን መጽሐፍ ማጥናት አለብኝ?

ይረዳናል አዎ ይረዳናል። ነፃ ያወጣናል፣ ነፃ ያወጣናል። በአስተሳሰብ ይለውጠናል። አዎ መልካም እንድናስብ ያደርገናል። አዎ ዘ ደዊዝን። ግን መጽሐፍ ቅዱስ የተጻፈበት ዓላማ እሱ ነው ወይ? አየዋል። እሱ ነው የምናየው። ሰልፍ ሄልፕ ከሆነ መጽሐፍ ቅዱስ ማንን ማዕከል አደረገ ማለት ነው። ማን ሴንተርድ ነው አይደለ? የሚሆነው አሜን ይሄንን ሁላችንም ስለምናቀመንም ዲቴሎች መግባት አስፈልግም አይደል? እንደውም ሞስት ፓፕላር ወይ አሜሪካ ነገር ውስጥ ብትሉት ትሬቲን ዘ ባይብል ምን አይነት ነው ስ መጽሐፍ ቅዱስ ስለ መጽሐፍ ቅዱስ የሚሰጠን ምስክርነት ይህ ነው ወይ? እሱን አሁን እያየናለሁ አለ ወገነ ጎ ኢንቱ ስክሪፕቸር። ሁለተኛው ደግሞ ደ ኮመን ፕሮብለም ሆነው ምናየው ደግሞ ምንድን ነው? እንደ ማንዋል መውሰድ መጽሐፍ ቅዱስ ማንዋል ነው እንላለን አለ ስንጠይቅና መልስ ስናመጣ ስክሪፕቸር ምንድን ነው? ማንዋል ነው እንዳልኳችሁ ነው የመጀመሪያው፣ ይረዳናል መጽሐፍ ቅዱስ፣ ይለውጠናል መጽሐፍ ቅዱስ። እውነት እኮ ነው አይደል ግን ኢትስ ኣ ቨሪ ነው መጽሐፍ ቅዱስ ምንድን ነው ለሚለው በጣም ትንሽ ሪዱስ አድር ብለን ነው መጽሐፍ ቅዱስን በዛ ውስጥ ሁለተኛው ደግሞ ማኑዋል ነው ስንል፣ አሁንም ምን ነው መጽሐፍ ቅዱስን በምን ዙሪያ ነው ነው አይደል ነው መጽሐፍ ቅዱስ ምንድን ነው ለዛ ነው ግን መጽሐፍ ቅዱስ እንደዛ ያገለግላል ሪቨርሱ እኛ ችግሩ ምንድን ነው ማኑዋል አድርገን ነዋል ስለዚህ ሳ ሀውቱ መጽሐፍ አደረግ ነው ሶስተኛው ደግሞ መጽሐፍ ቅዱስ ሳይንስ ቴክስትቡክ መጽሐፍ ቅዱስ ስለ ሳይንስ ይናገራል ከተናገረ ተናገረ ነው አይደለ እግዚአብሔር አለማትን እንደፈጠረ ይናገራል ግን ኢዝ ኢት አ ሳይንስ ቴክስትቡክ ነው። ግን መጽሐፍ ቅዱስ እያልኩ ያለሁት ምንድን ነው? ለምሳሌ መጽሐፍ ቅዱስ ስለ ማይክሮባዮሎጂ ይናገር አይናገርም? ስለዛ ስ ስ ፖይንት ኦፍ ኦፍ ቴክስት አይደለ። ባለፈው ይገርማችሁ ስለ እነዚህ ነገር ስታስቡ ነው ቴሌቪዥናችሁን ብትከፍቱ ዜና ላይ ማለት ነው የሆነ ቦታ ላይ ሰዎች ሲናገሩ የሆኑ ስለ መጽሐፍ ቅዱስ ምንነት ሲናገሩ ይጌቱ ሄር የትም ቦታ መጽሐፍ ቅዱስ ምንድነው የሚለው መነጋገር ያለብን መጀመራል። ባለፈው ቤት ሻልካይን ይሄንን አየሁ፣ አይታችሁ ታውቃላችን። ኢዚኪኤል ጎልደን ፍላክስ ዲስክራይብድ ኢን ሆሊ ስክሪፕቸር ይልና የሚናገረው ኢዚኪኤል ፎር ናይን፣ ጥቅሱ ተጠቅሷል ቴክ

ይሄ ጥራጥሬ እንደዚህ አልገህ እንትን ብለው ይሄ ልቅምቅምቅም ያለ የስደተኛ ምግብ ነው። እስራኤል የት ሄዳለች? በምድሯ የሰባ ስንዴና ገብስ የሚበሉበት ዘመን ያልፈና የተለቃቀመ ጥራጥሬ ለቃቅመው ይኖራሉ። ንስ ጥሩ ናቸው፣ ነዚ ለጤንነት ኢዜኪኤል

ኮለስትሮል ያመጣል እና ሳይንሱ ያ እውነት ነው፣ ያመጣል። በት ዝ ኢንተንት ዋይ ስ ፎርቢደን አሁን እያቸዋል ሀዊ ዩዝ ስክሪፕቸር ሚስኢንተርፕሪት። ለምን የመጽሐፍ ቅዱስን ምንነት ምን ስላላረግነ ስላልተረዳ ነው እንጂ ሊትል ቢት ኦፍ ጀስት አዌርነሱ ጎዝ ሎንግ ወይ መጽሐፍ ቅዱሳችን ስናነብ አሁን አየሁ አይደለ እነዚህ we need to put them aside and ታላላችሁ አሁን how አሁን የነገርኳችሁን በሙሉ ሊጨምርላቸው ስለዚህ እናቱን ፍየል ወተት አልኮናል። እን ስለዚህ ገለጽኩላችሁ። ለምድረ እስራኤላውያኖች በሁለት አይነት እንስሳ እንዳያርሱ ይከለከላሉ። በአንድ እርሻ ላይ ሁለት አይነት ዘር እንዳይዘሩ ይከለከላሉ። ከሁለት አይነት የተሰራ ልብስ እንዳይለብሱ ይከለከላሉ። ካመን አሁን የነገርኳቸው የተለያየ ህጎች ነው የነገርኳቸው አንድ ላይ ካመኑ ምንድን ነው? ሁለት ነገሮች ተቀላቅለዋል፣ ተደባልቀዋል። ኢዝ ዛት ሳይንቲፊክ ኖ ዜን ዋት ኢዝ ኢት ሊስን ቱ ዘ ቴክስት አሁን አየ አለ። ራሱ መጽሐፍ ቅዱስ ይሰጠናል። ካህናቶች ወደ መሰዊያው ሲወጡ እርቃናቸው እንዳይታይ ምን መልበስ አለባቸው? የውስጥ ልብስ መልበሳቸው፣ ወይም ደግሞ በእኛ ቋንቋ አንደር ወር መልበስ አለባቸው። አደለ? ዋይ ስነ ፍጥረት ምንድን ነው? ስነ ፍጥረት የእግዚአብሔር መንግስት መገለጫ የግዛቱ ክልል ነው። በሰባተኛውም ቀን እግዚአብሔር ሰማይንና ምድርን ፈጥሮ ምን አረገ? አረፈ። አረፈ የሚያሳያችሁ ምንድን ነው? አንደኛ ታሪክ ኮምፕሊትድ ወርክ አደለ? ሮል ፍሮም ክሪኤሽን ቱ ፕሮቪደንስ አይደለም ግን ሰምቲንግ ኤልስ ይናገራል። ጠቅላላ መጽሐፍ ቅዱሳችሁ ስታነቡ እግዚአብሔር በሰባተኛው ቀን ሲያርፍ ምን ሆነ? በስነ ፍጥረት ላይ ሁሉ ምን ሆነ? ነገሰ፣ ተንሰራፋ። ላይክ ኪንግ ክሪኤሽን የእግዚአብሔር ምንድን ነች? የመንግስቱ የንግሥናው መንሰራፊያ ነች። እንመለከታለን። ስለዚህ አሁን አያቸው አለ ግን ዴፊኒሽን መጽሐፍ ቅዱስን የሚተርጉምልን ነገር ሁሉን ነገር መዳሰስ አለበት። አሁን የጠቀስኳቸው ዲቴይል ነገሮች አሉ አለ መልስ መመስጠት አለበት። አለበለዚያ ትናት እንምጣና ከቁጥር አስራ አምስት ጀምሮ እናንብበው